ሰላም እንዴት ናችሁ? የአሁኑ ሁሉም ቤተሰቦች ዛሬ ደግሞ ቀጣዩን ክፍል ይዘን ላችሁ መጠናል። ክፍል ሦስት ክፍል አንድ እና ክፍል ሁለት ቪዲዮዎች ተለቀዋል። የፊደላት ቀጣዩን ፊደላት የአማርኛ ፊደላት ይዘን መጠናል። በጥሞና ተከታተሉ። የዛሬው ፊደል ከጠ ይጀምራል። ከገነበር ነበር የጨረስ ነው። ጠ ጡ ጢ ጣ ጤ ጥ ጦ አንዴ እንደገና ልድገምላችሁ። በደንብ ካል ተከታተላችሁ ወይም ያልያዛችሁት ነገር ድምጽ ካለ ጠ ጡ ጢ ጣ ጤ ጥ ጦ። በተረፈ ስለ ልዩነታቸው ብዙ ጊዜ እየነገርኳችሁ ስለሆነ ዛሬም ብዙ ትሚላችሁ አይመስለኝም። ያው በጎን በኩል ጡ ከእግሯ እንደዚህ ስትታመም፣ ጢ በዚህ በኩል ስታጥርጣ ወይም አራተኛዋ ፊደል አምስተኛ ፊደል ሁሉም ቀለበት ይኖራቸዋል። ጤ ስድስተኛ ፊደሏ፣ ጥ እችን ትመስላለች። ያው በጥንቃቄ እና በትኩረት አይታችሁ ብዙም የሚከብድ ነገር የለውም። ጥ እዛ ሰባተኛው ፊደል ጦ በቀኝ በኩል ሁለት እግሮቹ አጥረዋል ማለት ነው። ቀጣዩ ፊደል ጨ ይሆናል። ይሄንንም እንደዚሁ በ ያው እናንተን ይመቻል ብዬ ባሰብሁት ፍጥነት ጠራላችኋለሁ እናንተም እንደኔ ተከትላችሁ ከቻላችሁ እስክሪፕቶ እና ደብተር ይዛችሁ እየጻፋችሁ እስከ መጨረሻው ተከታተሉኝ። ይህንን እስከ መጨረሻው ከተከታተላችሁ ነው የምታተርፉበት። ጀምራችሁ ከተዋችሁ ደግሞ ብዙ ነገር ላታውቁ ትችላላችሁ። እየጻፋችሁ ድምፁን ፖዝ እያደረጋችሁ ወይም እያስቆማችሁ የድምፁን እንደዚሁ በተከታታይ እየጠራችሁ ቤተሰብ ያልሆናችሁ ደግሞ ሳብስክራይብ፣ ላይክ እያደረጋችሁ እያንዳንዱ የትምህርት የሚለቀቁት ትምህርቶች እንዲደርሷችሁ። እሺ እንቀጥል። ጨ ጩ ጪ ጫ ጬ ጭ ጮ ያው ከጠ ቤተሰብ ጋር እንደምታዩት ሁሉም ሶስት ሶስት ጣት ናቸው፣ ግን ይህኛው በሶስቱ እግሮቹ ቀለበት ቀለበት ቀለበት ከዛ ቀለበት ሆኖ ነው እች የምትጣመመው ወደዚህ ሶስተኛ ፊደል ላይ ነው የሌላት ሌሎቹ ቀለበት አላቸው። ይሁን ቀለበት ቀለበት የጨ ፊደል ከጠ የሚለየው በዚህ ነው ማለት ነው። ሁሉም ቀለበት ያላቸው ናቸው፣ ግን ጠን በሚመስል ቅርጽ ነው የተሰራው። ስለዚህ በድጋሚ ልጥራላቸው። አሁንም ይህን ትኩረት አድርጋችሁ ካያችሁ በኋላ ጨ፣ ጩ፣ ጪ፣ ጫ፣ ጬ፣ ጭ፣ ጮ። እሺ ቀጣዩ ፊደል ጠ ይዛችኋለ። ስለዚህ ሙሉ ፊደሎችን ልጥራ። ጰ ጱ ጲ ጳ ጴ እሺ። አሁን በትክክል መጥራት ያልቻላችሁት ፊደል ካለ ደግማችሁ ሆነ የጋበሉ ጳ፣ ጴ፣ ጵ፣ ጶ። እሺ ሁለት ደቂቃ ከደገምኩላችሁ፣ ቅርጾቹን ለማስተዋልና በትኩረት ለማየት ሞክሩ። ያው እያንዳንዱን ቅርጽ መያዝ ግዴታ ስለሆነ ነው። ምክንያቱም የአንዱ ቅርጽ መጨመር የድምፁን ልዩነት ስለሚያመጣ፣ ለምሳሌ የመጀመሪያው ምንም ቅርጽ ጌጥ የሌለው ነው ግን ከዚህ ጋር አግዳሚ መስመር በጎን ላይ ሲጨመርበት ሌላ ድምፅ ነው ያለው ጶ ሚል። ይህን ካል ያዛችሁ በምፈልጉት ድምፅ ወይም ቃል መጻፍ በምፈልጉበት ሰዓት ወይም ከጽሑፍ ውስጥ ብታገኙት እያንዳንዱ ካል ያዛችሁ ይህንን የተጻፈ በድምፅ የተጻፈ ወይም የተጻፈ ቃል ማንበባት ችሉ ማለት ነው። እያንዳንዱን ቅርጽ በትክክል ማየት ይጠይቃል። ጲ ይው ከግሯ ጳ ጴ ሲቀለበት እዚህ ጋር ፖ የተለመደ ነገር ነው። በቀኝ በኩል አንድ እግሩ አጠረ። አራተኛ ፊደሎች ብዙ ጊዜ በግራ በኩል ያጥራል። አምስተኛ ፊደሎች የተለመደ ነው ቀለበት ጴ። ሁለተኛ ፊደሎች ያው ፑ በጎን በኩል አግድም መስመር የተለመደ ነገር ነው። ሶስተኛ ፊደል ፒ ወደ ጎን በኩል ዘንበል ያለ ስለዚህ ጳ። ይጥቦ እሽ፣ ቀጠ ፊደል በተደጋጋሚ የምልላችሁ መጥራት ካልቻላችሁ፣ በተለይ ደግሞ አማረኛ ቋንቋ መጀመሪያ ቋንቋችሁ ያልሆነ ሰዎች ብዙ ስለምትቸገሩ ለእሱ ይጠቅማችኋል ብዬም ስለማስብ ነው። ይህን የመጀመሪያ ቋንቋ ተናጋሪዎች ቢሆን ፊደል ጥሩ ሲባሉ ብዙ ጊዜ ሊቸገሩ ሰዎች ሊኖሩ ስለሚችሉ ለዚያ ያግዛል ብዬ ፀ ፁ ፂ ፃ ፄ ፅ ፆ እስኪ አንድ ልድገምላቸው። አሁንም ፀ ጹ እሺ አሁን የቀራችሁ ነገር ምናልባት ቢኖር ከዚህኛው ጋ አስተያየታችሁ ይሄን ከያዛችሁ ይሄን ለመያዝ የሚያመቻችው ከዚህ ካናቷ ላይ ከበጋ የሚለየው ካናቷ ላይ ትንሽ ትንሽ ቀጣመ መስመር ነገር ቆብ ነገር ወይም የሆነች ኮፍያም አትባልም ግን ቨርቲካል ላይን ከናቷ ከመሀል አናቷ ላይ ጫር ጫር የተደረገች ነገር አለች። ግን ቅርጾቹ ልክ እንደ ነው። ይህን ብትይዙ ይህን ፀን መያዝ አይከብድም ማለት ነው። ስለዚህ በተለመደው መንገድ እጅ ጸ ሂጠ ሆኖ ግን የቅርጽ አሰጣጡ ግን ተመሳሳይ ነው። ይህ ጸ፣ ጹ ው ሆሪዞንታል ወይም የግድም መስመር ሲ እግር ላይ ወደዚህ ጠመሚያለች ነገር ጻ፣ በተመሳሳይ እንደዚሁ በግራ በኩል አጠር እንደ ሁሎችን ፊደሮች እንዳላቸው ቀለበት ይህ ያለው ቀለበት ወይም አምስተኛ ፊደሮች ሁሌም ቀለበት ናቸው። ድምጻቸውም ይላለ ከዚ ካናቷ ካናቷል እንደዚህ ከብ ጋ ያው ግን የሚለየው ከዚች ጋር ባለችው ቨርቲካል ነገር ወይም ወደ ላይ ቀጥ ብላ የተቀጠለች ጭረት ነገር ከዛ ጾ በቀኝ በኩል ያጠረ ማለት ነው። ሶ አሁን ይህን መያዝ ከቻላችሁ ወደ ቀጣዩ ፊደል እናልፋለን። ይህም ከዛኛው ፀ ጋር ተመሳሳይ ነው። ጸ ከጸ ጋር የመሳሰላል ያልናችሁ ጸ አይታችሁታል። ይህም ያው ልዩነቱ በቅርጽ ነው። ሁለት ፀዎች አሉ ማለት ነው። በሌላ አባባል በአማረኛ ፊደል ውስጥ ጸ ፁ ፃ ፄ ፅ ጾ ይህም ያው ዜሮ የመሰለ ነገር ጋ ነው። የዜሮ የመሰለ ነገር ተጽፎ ከጎኗ ላይ እንደዚህ ው ፂም እንደዚህ ቅርጿን በትክክል እዩ የመሰለ ቅርጽ አለው። ተወቴው እጅግ አጭር ያለች ግን ዜሮ ነገር ናት። መሀሉ አለ እንደዚህ ጾ። ይችኛዋ ደግሞ ጾ። እስኪ አንድ የለበላችሁ እና ወደ ቀጣዩ እናልፋለን ማለት ነው። ፀ ጻ ጼ ጽ ሶ። ይህን እንግዲህ እየደጋገማችሁ እየደጋገማችሁ በማለት በመጽሐፍ ተለማመዱ። ወደ ቀጣዩ ፊደል እናልፋለን። ቀጣዩ ፊደል አ። ከአሁን በፊት አንድ አ አይተናል። ይህኛው ሁለተኛው አ ነው። አ ኡ አ ኤ እ ኦ። እሺ፣ አንድ ይልበላችሁ። አ ኡ ኢ አ ኤ እ ኦ። ይኸው ድምፆቹን በእያንዳንዳችሁ ጣርታችኋል። ስለዚህ አ ሜቲንግ ከዜሮ ጋር ተመሳሳይ ነች። ኡ ደግሞ በዚህ በኩል እንግዲህ ከፍ ያለች ዜሮ ሆና በጎኗ በኩል ኡ። ኢ ደግሞ የምታዩት ነች። ይሄን በጥሞና አይታችሁ ቀጥሎቹን እያንዳንዷቸው ማየት ነው። አ ይሄ ነው የምታዩት ነው። አ ኤ ይህ አምስተኛ ፊደል ነው። ቀለበት አለው። ኤ ከመሀሏ ላይ እንደዚህ ኦ። እንግዲህ ፀና አ፣ ሁለቱ ፀዎች ይቺ ፀና ይችኛው አ የሚለያዩት መሀል ላይ ባላቸው ጭረት ነው። ብዙ ጊዜ አንድ ናቸው ምናምን ወይም አንድ ይመስላሉ ልትሉ ትችላላቸው፣ ግን እዚህ መሀል ላይ አላት። ማዳ ላይ ሰረዝ ሰረዝ የተደረገች ነገር ግን በተመሳሳይ ቅርጽ ያሉ ነገሮች ናቸው። ስለዚህን ካያቸው ወደ ቀጣዩ ፊደል፣ ቀጣዩ ፊደል ይሄ ነው። ይሄ ደግሞ ረን የመሰለ ነገር ነው። ረን አይታችኋል በዛኛው ቪዲዮ። በነገራችን ላይ ሁሉችንም በአንድ አድርገን በቀጣይ እንሰራላችኋለን። ዛሬ እናንተ እንረጋ ብለን እያንዳንዱን ከፋፍለን ለመረዳት እንዲያመቻችሁ ብለን ያቀረብነው። ሳብስክራይብ አድርጉት። በእያንዳንዱ ፊደል ቃል እና እንደዚሁም ንግግሮችን፣ ሰላምታ፣ ጭውውቶች ቢያንስ በቃ በቀላሉ የምትግባቡበትን ነገር እንዴት መነጋገር እንዳለባችሁ በቀላሉ ሰላምታ መቀየር እንዴት እንደምትችሉ፣ ቃላት እንዴት እንደምታነቡ፣ አረፍተ ነገር እንዴት እንደምታነቡ፣ ግጥምን እንዴት እንደምታነቡ፣ ስርዓተ ነጥቦችን እንዴት እንደምትጠቀሙ እና እንዲሁም ደግሞ መሰረታዊ ሂሳብ አሰላል፣ እንዲሁም ደግሞ ስፖክን እንግሊሽ ወይም ሃውቱ ስፖክ፣ እነዚህ እነዚህ ነገሮች ያለውን ቢያንስ ኮመን የሆኑ ነገሮችን እናሳያችኋለን። ኦንላይን መማር የምትፈልጉም ስልካችን ከዚሁ ከቪዲዮ ላይ ተቀምጠዋል፣ ደውሉልን። አስተያየት ካላችሁም ደውላችሁ መጠየቅ ትችላላችሁ፣ ኮሜንት ላይ ማስቀመጥ ትችላላችሁ። እንደዚሁ እያተን እያልነ እየተማማርነ እናንተ በሚመቻችሁ መንገድ የምንቀጥል ይሆናል። እናንተ ግን ከሳብስክራይብ ማድረግ፣ ላይክ ማድረግ፣ ሼር ማድረግ አትርሱ። እዛ ይሄኛውን ፊደል እንቀጥል። ይሄ ፊደል ፈ ይባላል። ፈ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ። አሁን በትክክል አይታችኋል ብዬ አስባለሁ፣ ግን ምናልባት በአንዴ ላትይዙት ትችላላችሁ። እስኪ ልድገምላችሁ። ፉ፣ ፊ ሃ ፌ ፍ ፎ እያንዳንዱን ያላቸውን ልዩነት እና ያላቸውን ድምፅ እየመላለሳችሁ እየጻፋችሁ ተለማመዱ። ቀጣዩ ፊደል ሀ ይላል። ሀ ሁለት ሀዎች አይተናል። ይች ሦስተኛዋ ነች። ሁሉንም በአንድ ላይ ስናደርጋቸው ደግሞ ሁሎችንም ሀዎች በተመሳሳይ ቦታ ሁሎች ሁለቱን ሰዎች በተመሳሳይ ሁለቱን ሰዎች በተመሳሳይ እያደረግን ለእናንተ በቀላሉ የምትረዱበትን እና የምትይዙበትን መንገድ አድርገን የምናቀርብላችሁ ይሆናል። ይህ ቪዲዮ ደግሞ እንዳያመልጣችሁ እናንተ ሳብስክራይብ እና ላይክ አድርጉ። ሀ ሁ ሂ ሃ ሄ ህ ሆ ይህነን የመሰለ ፊደል ግን በቅርጹ ያው ይህችን ነገር አለቻት ልዩት አንድ ፊደል ስትይዙ ለሌላኛው ይጠቅማል፣ ምላችሁ ለዛ ነው የፊደል ነኝ ከተመሰረቱበት አይነት የፊደል አመሰራረትን የተመሰረተው እነዚህን ተያያዥነት ያላቸውን ፊደሎች በአንድ በአንድ እያደረግን ጽፈን የምናስረዳበትን መንገድ ደግሞ በቀጣዩ ቪዲዮ እንትንመጣለን። ቀጣዩ ቪዲዮዎች ያሉት አስተማሪ የሆኑ ቪዲዮዎች እንዳያመልጧችሁ ሳብስክራይብ አድርጉ። ሀ እንዴት ልገምላችሁ? ሁ ሂሀ ሄህሆ ስለዚህ፣ በዛሬው ቪዲዮችን የመጨረሻው የሆነው ፊደል ፐ ነው። እስኪ ፐ የሚባል ፊደል አንድ ቋሚ መስመር እና አንድ አግዳሚ መስመር። ይህም መጻፍ በጣም ቀላል። አንድ ቋሚ መስመር ታሰምራላችሁ፣ ከአናቱ ላይ አንድ አግዳሚ መስመር። ሌላ ምንም የተለየ ነገር የለውም። እነዚህም በቀላሉ በእስክሪብቶቻችሁ እየጫራችሁ ወይም እየጻፋችሁ ተለማመዱ። ድምፁን እኔ ጋር አብራችሁ በሉ ፐ ፑ ፒ ፓ ፔ ፕ ፖ። ድምፁን ከኔ ጋር አላችሁ? እሺ፣ በደንብ ያላላችሁት ድምፅ ካለ አሁንም ደግማችሁ በሉ ፐ ፑ ፒ ፓ ፔ ፕ ፖ። እሺ፣ በዚህ የዛሬው ቪዲዮችን በዚህ ያበቃል። በቀጣዩ ቪዲዮ እስከምንገናኝ ይህን ሳብስክራይብ አድርጉ። ቀጣይ ያሉ የእናንተ የመቻል ሊሆናችኋል፣ ያስተምራችኋል፣ ለጀማሪዎች ይጠቅማል። እንዲሁም ደግሞ ጀማሪዎች ከኛ ጋር እየተማሩ ወደ ቀጣዩ ቃላት ምስረታ፣ አረፍተ ነገር አነባብ እንዲሁም ደግሞ ለሰላምታ እና ለተለያዩ ጭውውቶች፣ ውይይቶች፣ የግጥም አነባበብ ይህ ማንኛውም የመጽሐፍ እና የፓራግራፍ ወይም የአንቀጽ እና የጽሁፍ የስነ ጽሁፍ እና የስርዓተ ነጥብ አጠቃቀሞች፣ ሁሉንም ነገር በአማርኛ ውስጥ የሚያስፈልጉትን ነገሮች ከኛ ጋር ለመማር ሳብስክራይብ እያደረጋችሁ ከፊደል ጀምራችሁ ወደ ቃላት አረፍተ ነገር ለመቀጠል ሳብስክራይብ አድርጉ። ሰላም ሁኑ፣ በቀጣዩ ቪዲዮዎች እንገናኝ።